አረብ ሀገር የምትኖር ጓደኛ ነበረችኝ። የእሷ እናት እንደ እኔ አባት ብቸኛ ናት። ለምን አብረው እንዲሆኑ አናደርግም ብዬ አሰብኩ። ጠየኳት። መጀመሪያ ላይ ባትስማማም፣ ቀስ በቀስ ግን በእኔ ሀሳብ ተስማማች። አጋጣሚው ደግሞ አባት እድል ቀንቶት ሶፋ ቤት በጥበቃነት ገባ። እኔ በሀሳቡ የተስማማሁት የግል ቤት ስላልሆነ ነበረ። ከጓደኛዬ እናት ጋር ላቀራረባቸው እንደሆነ ስነግረው ግን ብዙም ደስ አላለውም። እኔ እስካሁን ሳላገባ የቆየሁት አንቺን የተሻለ ደረጃ ደርሳለሁ ብዬ ነው፣ ስለዚህ አሁንም ምንም ነገር አልሸማልኝ። እኔ ግን ጫን ብዬ ሰው እንደሚያስፈልገው አስረዳሁት። የጓደኛዬን እናት አናግሬ እንዲቀራረቡና እንዲነጋገሩ አደረግኩ። አባቴንም የግድ ነበር ያሳመንኩት። ቀስ በቀስ ሲቀራረቡ እኔ እንዳሰብኩት አረብ ሀገር ሄድኩ። ከዛም ቀስ በቀስ ሲቀራረቡ እኔ እንዳሰብኩት አረብ ሀገር ሄድኩ። አሁን የማስበው የምሰራበትን ገንዘብ አጠራቅሜ ለአባቴ አንድ ነገር ማድረግ ነው። ለአባቴ ትንሽም ቢሆን የራሱን ስራ እንዲሰራ ነው የሚፈልገው። ስለዚህ ቀለል ያለች ድርጅት ቢጤ ለመክፈት እያሰብኩ ነው። ደግሞም ለእኔ አባቴ ይህ ሲያንስበት እንጂ አይበዛበትም። አባቴ ሁሉ ነገሬ ስለሆነ ብዙ ነገር ይገባዋል። የምሰራውን ገንዘብ እያጠራቀምኩ ነው። እሱም እየሰራ ስለሆነ አንዳንድ ነገሮች እንዲማር ጫነው ነበር። ከሰራተኞች ጋር እንዴት መግባባት እንዳለበት እና በዚህ ዘርፍ የተሰማሩ ባለሙያዎች እንዴት እንደሚሰሩ እንዲያውቅ የቻልኩትም ሰውም እየጠየኩ ነገረው ነበረ። በጣም የሚገርመው ግን አንዳንዴ ነገሮች እንዴት እንደሚወሳሰቡ ሳናቃቸው ይወሳሰቡ አይደለ? በዚህ ጉጉቴ መሀል በዚህ ትጋቴ መሀል የምሰራባቸው ሰዎች ከዚህ በኋላ ሰራተኛ አንፈልግም ብለው ወደ ሀገር መለሱኝ። ይሄ ለእኔ ከባድ ነበር። ብዙ አልሜ ባዶይን ስመለስ ልቤ ተሰበረ። እንኳን ለአባቴ ያሰብኩት ለራሴ እንኳን የሚሆን አጣው። አንዳንዴ ነገሮች እጅግ በጣም ይከብዱብናል ግን ያልፋል። ድጋሜ የአባቴ ሸክም እንዳልሆን መሞከር አለብኝ። የተሻለ ነገር ለማግኘትና ህይወትን ለማስቀጠል ደግሞ ደጋግሞ መሞከር እንደሆነ በኖርኳት ጥቂት እድሜ ያስተውያለሁ። ስለዚህ ድጋሜ ፕሮሰሱን ጀመርኩ። እግዚአብሔርም ረድቶኝ ተሳክቶልኝ ወደ ሳኡዲ ሄድኩ። ግን ገንዘቡ አልጠራቀማለኝ የምንሰራበት ቤት ውስጥ እንደኔ የምትሰራ አበሻለች። የምንሰራው እኩል ቢሆንም እሷ የሚከፈላት ግን ከኔ የእጥፍ እጥፍ ነው። ይሄን ነገር ስነግራት እኔ በህገወጥ ስለምሰራ ነው፣ ከዚህ ቤት ጥፊና ሌላ ቦታ ገቢ ብላ አበረታታችኝ። መጀመሪያ ላይ በጣም ፈርቼ ነበር፣ ግን አዲስ ነገር ለመሞከር ድፍረት ያስፈልጋል። ስለዚህ የነበረኝ አማራጭ መወሰን ነበር። ወሰንኩ። እንዴት እንደደፈርኩ ሳላቅ ደፈርኩ። አባቴን ሳስበው ደግሞ የበለጠ ደፈርኩ። ልጅቷም ከዛ ቤት እንድጠፋ አገዘችኝ። እኔም ጠፋሁ። እንደውም በእኔ ምክንያት ልጅቷን ጠምደው ይዘዋት ነበር። ልጅቷን ያስጠፋሻት አንቺ ነሽ እያሉ ጨቀጭቋት ነበር። መጥፋቴ ግን ለእኔ መልካም አጋጣሚ ሆነ እንዳለችኝም ከጠፋሁ በኋላ እስከ ዛሬ ከሰራሁት በላይ ገቤ ጨመረ። ለአባቴ የምመኝለትን ነገር እንደማደርግለት ተስፋ አገኘሁ። ጓደኛዬና እናቴ ያገዙኝ፣ የአመታት ህልሜ የነበረውን አሳካሁት። አባቴ አንገቱን ቀና እንዲያደርግ አደረግኩ። አባቴ እድሜ ልኩን ላደረገልኝ ነገር ይህን ማድረጌ በቂ ባይሆንም ቢያንስ ያሰብኩትን አድርጌያለሁ። በዚህ መሀል ጓደኛዬ ጋር እያወራን እያለ አባትሽ እና እናቴ እየተስማሙ አይደለም አለችኝ። የኔ አባት በጣም መልካም እና አስተዋይ ነው፣ ለሰክፎ አያስብም እና እንዴት አይስማሙም አልኳት። እሷም በረጅሙ ከተነፈሰች በኋላ በውስጡ የያዘችውን ነገር ተናገረችው። አባትሽማ አስመሳይና ድብቅ ነው። መልካም ቢሆንማ የወለደችሽ እናትሽ ሳትሞት ሞተች አይልሽም ነበር ብላኛ አረፈችው። እነዚህን ቃላቶች አከታትላ ስትናገር በድንጋጤ ሰማይ ምድሩ ተገለባበጠብኝ። ስለምንድን ነው የምታወሪው? የኔ አባት ይህን ከባድ ነገር ሊደብቀኝ አይችልም አልኳት። ግን እውነት መሆኑን አስረግጣ ነገረችኝ። የሚሰማኝ ስሜት ውሉ ያለየለት የተደበላለቀ ስሜት ነው። ደስ ሊለኝም ይሞክራል፣ ወዲያው ደግሞ ይከፋኛል። የእናቴ በህይወት መኖር እጅግ ደስ አሰኝቶኛል፣ ግን ደግሞ ይህን ሁሉ ጊዜ አባቴ ስለደበቀኝ ያስከፋኛል። በዛ ላይ ምን ያህል እውነት ነው ግራ ከባኝ። ይህን ነገር አደራ እንዳትናገሪ፣ ይሄ ሚስጥር ነው አለችኝ። ታሪኩ የራሴ ሆኖ ሳለ በሚስጥር እንደዚያው አስጠነቀቀችኝ። በዚህ ሰዓት በዚህ ሰዓት ለእረፍት ብዬ ሀገር ቤት መሄድ እኳ አልችልም። ምክንያቱም አሁን በህገ ወጥ ነው እየሰሩ ያለሁት። ስለዚህ የነበረኝ ምርጫ አባቴ ይሄን ነገር ከኔ ለምን መደበቅ እንደፈለገ እና ስለ እናቴ ያለውን እውነት እሷ እንድታጣራ ለመንኳት። እሷም አልጨከነችብኝም። ያለውን እውነት አፈላልጋ የምታውቀውንም ጨምራ የራሴን ታሪክ ነገረች። እናቴ አጣያ አካባቢ እንደሆነችና በዛ ጊዜ አባቴ የእናቴ ቤተሰቦች ቤት በእረኝነት ተቀጥሮ ይሰራ ነበር። በዛ መሀል ሁለቱ ይዋደዳሉ። እሱ 19 አመቱ፣ እናቴ ደግሞ 15 ገደማ ነበሩ። ሁለቱም ገና ልጆች ናቸው። ያሉበት ዕድሜ ሌላ ነገር ውስጥ ከተታቸው። ግን በድብቅ ያደረጉት ነገር ለእኔ መፈጠር ምክንያት ሆነና እኔ ተወለድኩ። አባቴ በሰዓቱ እናቴን ለማግባት ወስኖ ነበር። ነገር ግን የእናቴ ምላሽ ጥሩ አልሆነለትም። ከችጋራም ጋር መኖር አልፈልግም ነበር ብላይ መለሰችለት። እኔ በተወለድኩ በአመቴ ቤተሰቦቿ ለሌላ ወንድ ሊድሯት ሲዘጋጁ አባቴ እናቴን ለመናት። ገንዘብና ሀብት ከሰራ እናገኛለን፣ እኛ ደግሞ ገና ልጆች ነን። እባክሽ አንድ ላይ ሆነን ልጃችንን እናሳድግ ብሎ ቢለምናትም አቋሟን መቀየር አልቻለችም። ይሄን የነበረ አባቴ ከባድ ውሳኔ የወሰነው እንዳሰበውም አደረገው። እኔን ይዞ ጠፋ። ከራሱም ሆነ ከእናቴ ቤተሰቦች ተሰወረ። ከዛ በኋላ የሚችለውን ሁሉ እያደረገ እኔን ሲያሳድግ ኖረ። ይህን ታሪክ ስሰማ ደነገጥኩም አዘንኩለትም። ግን ደግሞ ደስ እያለኝም ነው እናት የለኝም ሙታለች ስለነበርኩ ልጅ አሁን ድንገት ባለ እናቶኛለሁ። አንዳንዴ ደግሞ እናት ባላቸው ልጆች እንዴት እንደምቀና እያወቀ አባቴ ለምን ጨከነብኝ ይላለሁ። በዛ ላይ የእሱን ቤተሰቦች ደብቆኛል። ምክንያቱም ከእሱ እንዳልጠይቅ ደግሞ ጓደኛ ቃል አስገብተኛለች። ስለዚህ ሊያደርግ የምችለው እናቴን በድብቅ ማፈላለግ ነው ብዬ ወሰንኩ። ከዛም በአንዳንድ ሰዎች ቀናነትና ትብብር የእናቴን እና የአባቴን ቤተሰቦች ስም ማፈላለግ ያገኙ። እንደውም እዚህ አረብ ሀገር የምትሰራ እህት እንዳለችኝ መረጃ አገኘሁ። የእናቴ ልጅ እህቴ የራሴ አጠገቤ መሆኗን ስሰማ ውስጥ የተሰማኝን መግለጽ ይከብደኛል። የማግኘት ፍላጎቴ በጣም ጨመረ። ሌላው ደግሞ አባቴ እንዲያውቅም ፈለግኩ። የመደበቁ አስፈላጊነት አልታይሻለኝ። ከዛም ነገርኩት። በሰዓቱ ለመካድ ሲሞክር ካለሁበት ሰባተኛ ፎቅ ወርውሬ ይሞታለሁ ሞታለሁ ብዬ አስደነገጥኩት። አባቴም የኔ ነገር ስለማይሆንለት ደንግጦ ሁሉንም ነገር ነገረኝ። እናትሽም በጣም ወዳት ነበር፣ ግን ደግሞ አሳዘነችኝ፣ ልቤንም ሰበረችው። ሌላ ሰው አግብታ አንቺን እንዳላይ ልትከለክለኝ እንደሆነ ሳስብ ይዤሽ ጠፋሁ። ሞታለች ብዬ ነገርኩሽም ልብሽ እረፍ ብሎ ከኔ ጋር እንድትሆኝ ነበር። ይሄን ያደረኩት ስስቴ ስለሆንሽ ነው። ልጅ ያለኝ አባቴ። አወራሩ አሳዛኝ ስለነበረ ብዙም አልወቀስኩትም። እሱም እንደሚያስተዋውቀኝ ሲነግረኝ መጀመሪያ እህቴን አረብ ሀገር ያለችውን አስተዋውቀኝ አልኩት። እኔ ስልኳን አፈላልጌ ስላጣው አንተ የምታውቀው ሰው ካላልኩት ወደሚያውቃቸው ሰዎች ደውሎ የእህቴን ስምና ስልክ ፈልጎ አገኘልኝ። የመጀመሪያ ጊዜ የእኔ ለምላት ሰው ደወልኩ። ስሜቱ እጅግ የተለየ ነበር። ደውዬ እህቷ እንደሆንኩ ነገርኳት። ከወደ እሷም የሰማሁት ድምፅ የደስታ ነበር። በጣም ደስ አላት። አባቷ ይዟት የጠፋች እህት እንዳለችኝ ያውቃለሁ፣ ግን እኔም ሆንኩ እናቴ በህይወት አትኖርም ብለን ደምድመን ነበር አለች። የበለጠ ደስቷ ደስታዬን ጨመረው። የእሷን ደስታ ተሰማ እጅግ ደስ አለኝ። በስልክ ስንገናኝ ከቆየም በኋላ እሷም እኔም ሲመቻችልን በአካል ተገናኘን። በህይወቴ እንደዛች ቀን ተደስቻ አላውቅም። ከአባቴ ውጭ ዘመድ የሚባል ያልነበረኝ ሴት አሁን እህት ኖረኝ። ደስታዬን የገለጥኩት በእንባዬ ታጅቤ ነበር። የዛኑ ቀን ከእህቴ ጋር ሆነን ለእናቴ ደወልንላት። እናቴና እኔ በቪዲዮ ስንተያይ የተለየ ስሜት ነበረው የማይገለጽ ለሚያውቀው ብቻ የሚገባ። እናቴ እልል ትላለች፣ በመሀል ደግሞ ታለቅሳለች። አባቴ እኔን ይዞ ከጠፋ በኋላ ለረጅም ጊዜ ስንፈለግ ነበር፣ ግን ስላልተገኘን አባትና ልጅ ሞተዋል ተብሎ ነበር። አይገርምም? በተጨማሪ ደግሞ የእናቴ ቤተሰቦችና የአባቴ ቤተሰቦች በዚህ ምክንያት ጸብ ውስጥ ገብተው ለአመታት ማለትም አሁን ድረስ ጸበኞች ነበሩ። የእኔ መገኘት ግን ሁሉንም ነገር አስተካከለው። እግዚአብሔር የልብ አምላክ ስለሆነ የልብ መሻቴን በጊዜው አስተካከለልኝ። እኛ ባልነው ሰዓት ሳይሆን እግዚአብሔር ባለው ጊዜ ሁሉ ይሆናል። አሁን ከእናቴ ጋር በአካል ባልገናኝም በየጊዜው በስልክ እናወራለን። አባቴም ወደ ሀገሩ ሄዶ በሀገር ሽማግሌ እርቅ አውርዶ ወደ አዲስ አበባ ተመልሷል። እግዚአብሔር ይመስገን። እኔም እዚህ አግብቼ ወልጃለሁ። ልጄንም ለእናቴ ልኬ እያሳደገችልኝ ነው። አባቴ በዚህ ትንሽ ቅር ብሎት ነበር። ቢሆንም አባቴን ያልኩትን ስለሚረዳኝ ተነጋግረን ተግባባን። እናምላችኋለሁ ታሪኬ ባጭሩ ይህን ይመስላል። በጣም ደስተኛና ካሰበችው በላይ በአምላኳ የተደረገላት ጠንካራ ሴቱን ያለሁ እኔም ሆንኳ አባቴ እንዲሁም ሙሉ የእኔ ሰዎች የምላቸው ተመስገን ደስተኞች ነን። እግዚአብሔርን ከተመስገን ውጭ ምን እለዋለሁ? ተመስገን ብቻ እንጂ